በጥቅምት ወር የሚነበብ የገናናው መልአክ የቅዱስ ገብርኤል ድርሳን። በዚህ ቪዲዮ መልአኩ ያደረጋቸው ድንቅ ድንቅ ታምራት እና ከዚህ በፊት ሰምተን የማናቃቸውን ታሪኮችን ይዘን ቀርበናል። እንደ ክርስቲያንን የቻልን ድርሳኑ ማንበብ ያልቻልን ደግሞ ድርሳኑ መስማት ይገባናል እና ይህንን ቪዲዮ እስከ መጨረሻው ድረስ ይከታተሉ። ቻናሉን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በስማአብ በወልድ መንፈስ ቅዱስ አዶ አምላክ አሜን። የጥቅምት ድርሳነ ገብርኤል ምዕራፍ አንድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንድ የሚሆን የጌትነቱ ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሳውን ከነፋስና ከእሳት ከውሃና ከመሬት የፈጠረው ትልቁም ትንሹም ሊገዛለት የሚገባው ባለጸጋውም ድሃውም ሊገዛለት የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በጥቅምት 19 ቀን የሚነገር በረከቱ አገልጋዩን እኔን ይጠብቅ ለዘላለሙ አሚን። መቤታችን እድሜዋ 15 ዓመት ከሆነ በኋላ ይኸውም በእናትና በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህ ማርያምን የሚጠብቀው ሽማግሌ ሰው እንፈልግ ብለው ካህናቱ ተማከሩ። በሴቶች የሚደርሰው በእሷ ላይ ከመድረስ አስቀድመው ካህን ዘካርያ ስም ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ፣ ስለ እርሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸው ሰዎች ሰብስበ በየበትራቸው ላይ ስማቸውን ጽፈ ወደ ቤተ መቅደስ አግባው በትሮቻቸውም ላይ ጸልይበት በበትሩም ላይ እግዚአብሔር ምልክትን ያሳያል። በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍ በትር ላይም በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ፣ በእሱም ቤት ኖረ። ቅዱስ ገብርኤልም ተገልጾላት ወልደ እግዚአብሔር በሷ እንዲያድር ነገራ። ብሔር ቃል በማህፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበር በዚህ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወድቆ ይህን እንዲህ ያደረገ ማን ነው? ማን አሳታት? ማንስ አጠመዳት? ወየውልኝ እያለ ያለቅስ ጀመር። ከቤተ መቅደስም ንጽሕት ድንግል ሆና የተቀበልኳትን ይችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይችንም እባብ ድንገት አስቷታልና ወዮልኝ እግዚአብሔር ከእሱ እንዳይበሉ ከአዘዛቸው እንጨት እንድትበላ እንዳደረጋት እንደዚህ ያለ፣ ተነስቶ ማርያምን ጠራት። እንዲህም አላት፦ ልጅ ሆይ፣ ይህን ስራ ለምን ሰራሽ? እኔንም ያንችንም ሰውነት ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በሕዝቡ መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን ይኖርሽው እንደምን አላሰብሽውም የእግዚአብሔርን መልአክት ከሰማይ ዘውትር ምግብሽን ያወርድልሽ እንደነበረ ለምን አላሰብሽም? ማርያምም ይህንን በሰማች ጊዜ ጽኑ ልቅሶን አለቀሰች፣ መናገርንም ጀመረችና እኔ ምንም ክፉ ነገር አላደረግኩም አለች። ዮሴፍ ይህ በማፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱም ክፉ እንዳላደረግኩ ስጋዬም እንዳላሳደፍ እግዚአብሔር ያውቃል አለች። ዮሴፍም ይህንን በሰማ ጊዜ አስቦ ይችል ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብንገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህም በኋላ መግለጡን ትቶ ሰውሬ ከእኔ ዘንድ ላኖራት አለ። ያን ጊዜም ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ ወደ እግዚአብሔር ለመነ። ክፉ ስራን እንዳልሰራው አንተ ታውቃለህ፣ ረቂቅ እና ግዙፍ ነገር ሁሉ ከአንተ አይሰወርም። ንጽህ ድንግል ሆና ተቀበልኳት። አሁንም በእሷ ላይ ክፉ ነገር አልሰራውም፣ የሆነችውንም አላውቅም። እንደምላ ያለ እያለ በለክሶ ወደ እግዚአብሔር አንቃጦ በብዙ ለመነ። ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት እግዚአብሔር መልአክ ለዮሴፍ በህልም ነገረው። ዮሴፍ ሆይ ማርያምን ይዘው መሄድን አትፍራ፣ በማፀነው ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች፣ እሱም ህዝቡን ከኃጢአታቸው የሚያድናቸው። ዮሴፍም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔር አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳሳት ኢራቅሊስ እንዲህ አለ፣ የድንግል ማሕፀኗ እየገፋ ሄደ። የንጽሕትን ሚስጥር ያለ ኃጢአት መሆኑ ባለማወቁ ዮሴፍ የወዷን እየገፋ መሄድ ባየ ጊዜ ታወቀ። የማያውቀውንም ሚስጥር ባየ ጊዜ በጽኑ የሐሳብ ባህርም ወደቀ የእግዚአብሔርን መልአክ እስካነጋገሩ ድረስ፣ ዮሴፍ ሆይ ስለ ውጭኛ ስለ ማርያም ጽንስ አንተን እንደምጠረጠረው አይደለምና ትፍራ ብሎ እስካነጋገረው ድረስ ከእሷ የሚወለደው በመንፈስ ቅዱስ ነው እና ዳግመኛም ጸንሳ ሳለ ዘካርያስ ቤት ወደ እሱ ከተመለሰች በኋላ ፅንስ ዮሴፍ መጠራጠርን ባደረገ ጊዜ እንዲሁ ነገረው። ባያትም ጊዜ አደነቀ፣ የሚናገረውም ቸገረው። ምዕራፍ ሁለት ዮሴፍም ከእንቅልፉ በነቀ ጊዜ ለንጽሕናዋ ሰገደ፣ ነቢያትም ስለ ስቷ የተናገሩለት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በህልም ታየው፣ ብላቴናውንና እናቱን ይዘ ተመለስ ብሎ እስኪ ነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁኑም የተወደዳችሁ የክርስቲያን ወገኖች፣ ወንድሞቻችን የመላእክት አለቆች ሚካኤል እና ገብርኤል እና ክብራቸው እና ንጹ ሩፋኤል አራቱንም የአምላክ መናብርት ሃያ አራቱንም የሰማይ ካናት ክብራቸውን ለሰው ወገን ሁሉ ይለምናሉ። ለአራዊትና ለአዋፍም ለፍጥረታትም ሁሉ በሰራዊ ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊት ቢስቱ ቢበድሉ፣ ፈጣሪያቸው አንተ ባሪያቸው ደካማ እንደሆኑ ታውቃለህና የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው። እንቅልፍም የለውም። እነሳቸው ግን ያንቀላፋሉ። እሱ ረቂቅ ነው። እነሱ ግን ጉዙፋን ናቸውና ሳር በሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ፣ ቁራሽ እንጀራ፣ ጽዋ ውሃ ለዶዎች ሰጥቶ ቢለምነኝ ኃጢአቱን ይቀረለዋለው፣ በጭንቅ ጊዜ ረዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይላቸዋል። ይህን ኪዳን የሰጣቸው እሱን የማያቋረጥ ምስጋና ያመሰግኑታል። አምላካችን መድኃኒት ነባል ይገባዋል እያሉ እኛም ከእነሱ ጋር በመገዛት ምስጋና እናቀርብለት። እነዚህን ወደሱ የሚለምኑ አማላጆች ለሰጠን እርሱ ምስጋና ይገባዋል እያለን ድኩማን አገልጋዮቹ እኛ ተስፋ እንዳንቆርጥ፣ ለሱም ለስሙ ምስጋና ይገባል። እርስ በራሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማማችን ስጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙን ብንጠጣው? ከእኛ ጋር ሲኖር መልካም ቃል እናገረዋለን፣ ከኛ ሲለይ ግን በስውር እናመዋለን። ለመንቀፍ እንቸኩላለን። የወንጌልን ቃል ሊዘርፍ በራሳችን ላይ ያለው የኃጢአት ነቀፋን አንመለከትም። አንተ ግብዝ አስቀድሞ ከአይን ስንጥሩን አወጣ፣ ከዚህም በኋላ በወንድም አይን ያለውን ጉድፍ ትመለከታል። የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደትን እግዚአብሔር ዘንድ ይስብራል ያዋረዳል ብሎ እንደተናገረ ቢያሙት የተዋረደ ያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደትን ከእግዚአብሔር ዘንድ ይሰጣል። መጽሐፍም ያከብራል ያዋርዳል ብሎ እንዴት ተናገረ። በአንዲት አንደበታችን መልካም እንናገርበት ይገባናል። አንደበታችን የእሱ በገና ናትና፣ በየጊዜው ምስጋና እናቅርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም ሰውነታችን ውስጥ ተፈጥራለች። ስጋችንም ትጠብሰዋለች፣ የተሰወረችን ነፍሳችን ትለበልባለች። የፍጥረት ሁሉ ባህሪ የአራዊት፣ የእንስሳትም፣ የአዋፍም፣ የሚንቀሳቀስም ሁሉ ባህሪ፣ የባህር አሳት ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም፣ ክፉ ናትና መጠንም የላትም፣ የሚገድን መርዝንም የተመላች ናት። በእርሷ እግዚአብሔርን እናመሰግነዋለን፣ በእግዚአብሔር አምሳሌ የተፈጠረውንም ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋና መርገም ሊነገር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊወጣ ሊመነጭ ይችላልን? በለስ ዘይትን ማፍራት ይችላልን? እንደዚሁ ጣፋጭ ውሃ መራራ መራራም ውሃ ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር ወንድሙን የሚያማውን አሳፈርኩ አለ። ሰለሞንም ህይወትና ሞት በአንደበት የተያያዙ ናቸው አለ። ነቢያታንም አትመካ፣ ታላላቅ ነገርን አትናገር፣ ጽኑ ነገርም ከአንደበታችሁ አይውጣ አለች። ነገር ግን በዚህ መልአክ ልመና ትእዛዝን እንፈጽም ዘንድ ኃይልን ይሰጠን ለክርስቲያን ወገኖችም ለሁላችን ለዘላለሙ አሜን። ምዕራፍ ሶስት የሊቀ መላእክት የቅዱስ ገብርኤል ታምሪ ነው። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። አንድ ፈላስፎሮን የሚባል ነጋዴ ነበር። የንግድ ገንዘብ ገዛ፣ ብዕልም አጠራቅመ፣ ብዙ ገንዘብንም አጠራቅመ። በኋላ ወደ አገሩ ሊሄድ ወደደ፣ ተመኘ። በመርከብም ተጭኖ በባህር ሶስት ቀናት ያህል ሄደ። ጽኑ ነፋስም ተነስቶ በባህሩ ፊት ለፊት ነፋስ መርከበኞችንም ሊሰጥም እስኪቀርቡ ድረስ ትንሽም ጀልባ ይዘው መርከቡን በውስጡ ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለገ። ፈላስ ፍሮንም ፈራና እጅግ ተከዘ። የነፍሱን ሞት ፈለገ፣ መሞትንም ተመኘ። ሆዱ ተሸበረ፣ አሳቡ ሁሉ ተለወጡ። ከዚህ ሰዓት ጀምሮ እግዚአብሔርን አሰበው። አምላኪ ሆይ በፍጹም ልቤ አንተን አመልክሃለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ ረዳኝ ዘንድ ወደ እግዚአብሔር ለምንልኝ፣ ስለ እኔ በባህር ውስጥ እሰጥም ዘንድ ስለቀረብ። በልብ ጭንቀት በጽኑ ሐዘን ሆኖ ለመነ። በዚያም ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀልባውን አቆመ። የማዕልትን ሦስት ሰዓት ያህል ፈዘው ቆዩ። የሚሄዱትንም አላወቁ። ከመርከቡም ወርደን እንሂድ በማለትም ቀሩ። መሄድም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ አገልጋዩ እኔን ይጠብቅ ዘንድ ለዘላለሙ አሚን። ምዕራፍ አራት የሊቀ መላእክት የቅዱስ ገብርኤል ታምሪ ነው። በረከቱ በጥቅምት የተወለደን ሁላችንን የሚጠብቀን ለዘላለሙ አሚን። አንድ ቀን ገሪማ ለተባለው ለሮሙ ንጉስ ለይሳቅ ተገለጸለት። ወደ ጴንጤላዊ ገዳም ሊሄድ ወደደ። የምድር መንግስታት ጥሎ ትቶት በሌሊት ወጥቶ ሄደ። በነፍሱም ከተጎዳ ዓለሙን ሁሉ ቢገዛ ለሰው ምን ይጠቅመዋል? ያለውን የወንጌል ቃል አስታውሶ ዳግመኛ ስለኔ የጠላትን ሰውነቱን በክብሩ ያገኛታል ያለውን። ከዚህ በኋላ ባለምስራች የሆነ ሊቀ መላእክት ገብርኤል መጣ። ብርሃን በሆኑ ክንፎቹ ተሸክሞ በአራት ሰዓት በአባ ጴንጤሎዎድ ገዳም ደጅ አደረሰው። የመንገዱ ርዝመት ግን አስር ወር ከአራት ቀን ያህል ይሆናል። በረከቱ ለዘላለሙ አገልጋዩ ከእኔ ጋር ለዘላለሙ ይኑር አሜን ከንቱን ያበዛው እኔን በክንፍ ላይ ተሸክመኝ ፊትህን በጋር ተገልጸ እያሳየኝ፣ ገብርኤል ሆ የጻድቃንን ገዳም መንገድ ምራኝ። የሮሙን ንጉሥ፣ የኢሳቅን አካሄድ እንዳቅና መንግስቱን ትቶ ወደ ገዳም በሄደ ጊዜ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን። ከመላኩ ቅዱስ ገብርኤል በረከት ረዴትን ይበለን፣ አሜን።